ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ ቪዲዮ እንግዲህ በጣም አድካሚ ነው፣ በጣም ስሰራው ደክመበታለሁ። ስለዚህ መባካችሁ እያንዳንዳችሁ ላይክ ብታረጉት ቪዲዮም በደንብ አድርጋችሁ ላይክ እንደዚህ ያለችውን እንድትጫኑ እንዲሁም ሼር እንድታረጉት በጌታ ፍቅር አሳስባለሁ። ለብዙዎች መዳን ይሆን ዘንድ፣ ለብዙዎች አስተማሪ ይሆን ዘንድ ስለሆነ ይህንን አድርጉ። በቀጥታ ወደ ዛሬው ምራ ግብር እናልፋለን። ሊስን ማይ ፍሬንድ፣ የህይወታችሁ ግብ ኢየሱስን ከመምሰል ካነሰ ያገኟችኋል ምንድን ነው የህይወት ግብ? የእርሱን መልክ እንመስል ዘንድ፣ የክርስቶስ ኢየሱስ ባህሪ በህይወታችን ይከሰት ዘንድ። ምንድን ነው የህይወትሽ ጥማት? የክርስቶስ ኢየሱስ ባህሪ ትትናው መንፈስ ፍሬ በህይወቴ እንዲህ፣ ይህ እንደዚህ የሚል ሰው እኮ በጣም ለመገኘት ምንድን ነው የህይወት ዓላማ? በርቀሶ መውጣት ይላ። ምንድን ነው የህይወት ዓላማ? ሀብታም መሆን? የአብዛኛዎቻችሁ የህይወት ዓላማና ግብ እኮ ሀብታም መሆን ነው። እነሱም በጣም የሚጠቀሙበት አሁን ቺ ክሊፕ ይሰራላታል ባይዘ ወይ ትንቢት ነው ይሄ። ሀብታም አትሁኑ ምናምን አለማሙሻ ምናምን፣ ኖ ሀብታምነት ኃጢአት ነው ኖ። ታውቃላችሁ እናንተ እና አሁን የብልጥግና ወንጌል አትስበክ ስትሉ እኛ የድህነትን እንስበክላችሁ ይላሉ ኖ። እኛ እኮ ድሃ አንሆንም እያለን እኮ አደለም። ድሃ ሁኑም እያልኳችሁ አደለም። ሀብታም ሁኑም እያልኳችሁ አደለም። የተሳካለት ሰው ሁኑም እያልኳችሁ አይደለም። ያልተሳካለት ሰው ሁኑ እያልኳችሁ አደለም። ኢየሱስን ምሰሉ አየ ከፍ ያለ ጎል ካስክ ማንም እየደረሰ አያወርድ። ጳውሎስ ይህንን ከፍ ያለ ዓላማ ነው የሚለው። ከፍ ያለ ነው። ምንድነው የህይወት ዓላማ? ጌታ ኢየሱስን ልመስለው ቢሆንልኝ። ፊልጵስዩስ ምዕራፍ ሦስት በሞቱ እንኳን ብመስለው ብሎ ይመኛል። ተቀ በሞቱ እንኳን መስየው የትንሣኤውን ኃይል እኮ፣ ከፍ ያለ ይሄን ሰውዬ በምን ታወርደዋለህ? አብታም ትሆናለህ ብትለውም አይመስጠውም። ድሃ ትሆናለህ አይመስጠውም። እንትን ትሆና ኦሬዲ ተመስጠዋል። በክርስቶስ ክብር ተመስጠዋል። ኢየሱስን በመምሰል ተመስጠዋል። ከፍ ብለዋል ኦሬዲ ኦሬዲ ከፍ አርጉ ራሳችሁ። የመሬት ዓላማ ይዛችሁ አትንቀሳቀሱ። መከራ የሚያበሉን እኮ የመሬት ዓላማ ስለያዝን ነው። ሶ ያኩልናል። አንዳንዱ ገንዘብ ነው ሲያክለጥ፣ ስንት ላስገባ ስንት እንዲወጣ ይላል። አንዳንዱ ሳክሰስ ነው፣ ኃይለኛ ባለስልጣን ምናምን ነገር መሆን ያምረዋልና ከፍትላለ። ይሄ ደግሞ የስልጣን ቅባት አለ የሚባል በጋ ሄዳል። የፈውስ ቅባት አለ፣ የስልጣን ቅባት አለ፣ የትዳር ቅባት አለ፣ የእንትን ቅባት አለ። እና አላማዎቻችንን ዝቅ ያሉ አፈር አፈር የሚሸጡ አላማዎቻችንን የአገልግሎታቸው ፐርፐዝ አድርገውት አፈር አፈር የሚል። ታዲያ ምን ይሻለኛል? ከፍ አድርገው ትንሽ። ምንድነው የህይወት አላማ? ሀብታሙ ሆንኩ፣ ዳም ሆንኩ፣ ከፍ ያልኩ ሰው ሆንኩ፣ ዝቅ ያልኩ ሰው ሆንኩ። አይ ጀስት ዋን ቱ ኖ ክራይስት። እግዚአብሔር ዘመንን ይባርክ። እንደው ምን ላድርግ? እንደው እንደው ማሙሻዬ ምን ላድርግ? አንደኛ ጢሞቴዎስ ምዕራፍ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 16 ላይ ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይለዋል። እግዚአብሔርን የመምሰል ሚስጥር ይህ ምንድነው? በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ኢየሱስ እንድንመስለው በሞት እንኳን እመስለው ዘንድ እመኛለሁ እንዳለ ማለት ነው ሐዋርያ ቅዱስ ጳውሎስ። በሞት እንኳን እመስለው ዘንድ እመኛለሁ ይህ ትልቅ ታላቅነት ነው። በነገራችን ላይ የሥጋ አይናችን ተሰውሮ የመንፈስ አይናችን ሲበራለን የመገለጡን ተስፋ እግዚአብሔርን የመምሰል ሚስጥር ሲገባም ለምድራዊ ነገራችን መገዛት እናቆማለን። ለከንቱ ልፍለፋ መገዛት እናቆማለን ለአሮጌቶች ሴቶች ወሬ ተረት እናቆማለን። ግዛታችን በእግዚአብሔር ግዛት ውስጥ ይሆናል። ለስጋ ፍሬዎች አንገዛም፣ ለመንፈስ ፍሬ ግን እንገዛለን። ወደ እግዚአብሔር ህይወት እናድጋለን። የክርስቶስን የቤተ ክርስቲያን ራስ ለመምሰል ወደ እርሱ ራስነት እናድጋለን። ይሄ ነው ክርስትና ማለት፣ ፖይንቱ ይሄ ነው። ጌታ ስሙ የተባረከ ይሁን በእውነት ለማንኛውም፣ እስኪ ጄኔራል ነው ወይ ሜጀር ፕሮፌትን? ነው ሜጀር ዋን ፕሮፌት፣ ከዛ ደግሞ ጄኔራል ፕሮፌት፣ ከዛ ሲኒየር ፕሮፌት ሚጀር ዋን ፕሮፌት ደግሞ ከተባለ ከሚጀር ቀጥሎ ነው፣ ወደ ሚጀር ዋን የሚሄደው ኤታ ማጆር ሹም መቶ ሚሊዮን ነው ሚኖሩ ሰውለ በጌታ ገንዘብ ብታገኝ ቢዝነስ አማኝ መሆን አትችልም። ያንቺ ስራ አገልግሎት ነው። ከዚህ ነው የሚሰጣት። ግን ከዛሬ ቀን ጀምሮ ወለ ከዛሬ ቀን ጀምሮ በሮቼ ተከፈተ ብለ በሮቼ ተከፈተ በፍቅር የሚሆን ነገር ማለት ነው። እንግዲህ አስቡ እንግዲህ ነቢይ የምትሉት እናንተ። እዛም ትለፋለህ ዝግ ነው፣ እዛም ትለፋለህ ዝግ ነው። ትክክል የእግዚአብሔር ሰው እኔ አልችል እኔ አልችልም አንጃይተር ፕሮፊት በጀት ሊለቅ ነው። አሁን ንግድን አይሳካሽም። የፈላክ ነገር ውስጥ ግቢ፣ ጌታ አገልጋይሽ ይላል። አሁን በኢየሱስ ስም ስልጣን፣ አሜን። ሰባ ሚሊየን ላንቺ መድቢዋለሁ፣ አሜን፣ መድቢዋለሁ። ለራሱ መቶ ብር ነው የሚለው። የነቢያቱ አስመራቂ ሲኒየር ፕሮፌት፣ እንደው ያስቃል። እንደው ይገርማል በቃ ስራ ስለማይሳካላት አገልጋይ ናት አይደል ኧረ እንዴት ወዴት እንሂድ ወገኖቼ እኔ ወዴት እንሂድ እስኪ ክርስቲያኖች ወዴት ነው ሜዲያ ያለብን ትውልድ ወዴት እየሄደን ያለው ይሄ ትውልድ ስራ ካልተሳካላት ካላት ኦኬ አሁን ምንድን ነው የምትሆነው አገልጋይ አገልጋይ ስራ ይለ ስራ ፈት ነው ማለት ነው እንግዲህ በዚህ ያሰባበቁ በዚህ አስተምሮ በዚህ የመገለጥ የተባለው ትንቢቱ ማለት ነው እንግዲህ አገልጋይ የሚሆነው ሰው ስራ ያጣ ሰው ነው ማለት ነው ጭፈራው ቀነስ ሲበል እልልታው ጥሩ ነው ለጌታ ይገባዋል ግን ቀነስ ሲበል ሌላ ነገር እንዳንሰማ ከልክሎናል። ዘመኑን እንዳንመረምር ከልክሎናል። መድረክ ላይ ያለ ውዝዋዜ፣ ጩኸት፣ ይሄ ኪቦርድ፣ ይሄ ድምፅ ማጉያ፣ ይሄ አዳራሽ መገንባት፣ ይሄ ቴክኖሎጂ ማሳደድ። እኔ አዳራሾች ሲሰፉ ደስ ይላል፣ ብዙ ህዝብ መግቢያ ላይ እንደተናገርን። ግን ተሰርቶ የሚያልቅ አዳራሽ አይመስልም። ምክንያቱም ግድግዳውን መስታወት ስታረጉ፣ ኮርኒሱን ስታረጉ፣ የቴክኖሎጂ ገጠማ ደግሞ ራሱን የቻለ በሚሊዮኖች የሚጠይቅ ከፊታቸው ይመጣል። ይሄንን ስንሰራ ዋናችንን ረስተን ወገኖች፣ የዘመን ጊዜ እንዳያልቅብን ጌታም እንዳይመጣ የተጀመረው በሰላም ይለቅ። ከዚህ በኋላ ግን ቆጠብ ማድረግ ጥሩ ነው። ገንዘቡንም፣ ጊዜውንም፣ አቴንሽንም፣ ጉልበታችንንም ቆጠብ አድርገን በዋና ነገር ላይ ብናውል ጥሩ ነው። ንስሐ ላይ ጸሎት ላይ ቢተኮር ቃሉ ላይ ቢተኮር ተልኳችን ላይ ቢተኮር ዋና ዋና ጉዳዮቻችን ላይ ብናተኩር። ከህመሞቻችን አንዱ ይሄ ነው። ውድድሩ አሁን መሬት ላይ ሆኗል፣ ህንፃ ላይ ሆኗል፣ መድረክ ማጋጌጥ ላይ ሆኗል። እኔነኝ ያለ ዘመናዊ ሌተስት የሆነ ቴክኖሎጂ መሳሪያ መድረክ ላይ አምቶ መግጠም ላይ ውድድሩ፣ ማን ከማን ይበልጣል፣ የትኛው ቤተክርስቲያን ከየትኛው ቀድሞ ገጠመ ለመባል አሁን ውድድሩ እሱ ላይ ሆነዋል በዚች ድሃ አገር በቀን ሁለቴ ጠግቦ ማይበላ ህዝብ በሞላበት አገር አባቶቼ፣ መሪዎቼ እንደ ተዳፈርኳ አትቁጠሩ፣ ግን ይታሰብበት። ለምን ያላችሁ እንደሆነ መርከቢቱ ትንሽ በትንሽ በየቀኑ ምን እየሆነች ነው? ብታምኑም ባታምኑም እየዘመርን ግን እየሰመጠች እየሰጠመች እየሰመጠች አማርኛ የትኛው እንደ ተከለላቅ እየዘመርንባት እየጨፈርንባት እየዘለንባት ግን ትንሽ በትንሽ ያሳዝናል። እና እስኪ ተጨማሪ ሞር ኤክስፓንድ የተደረገ ቪዲዮ ጨምርላቸዋለሁ በዚህ አስተያየት እና ስፔሻሊ ብልጭልጭ ድቅምቅ ድም ድም ዲ የሚበራ የሚጨፍር ዱ እንደው በጣም ያሳስበኛል እኔ ችግር የለብኝም ጨፍሩ እኔ ምንም ችግር የለብኝም ዳዊትም ጨፍሯል አይደል ጨፍሩ ዋናው ሀሳቤ ግን እንደው ክርስቶስ ኢየሱስ እንደዚህ አርጉ ብሏል ወይ ነው ጌታ ሐዋርያቱስ እንደዚህ አስተምሯል ወይ ነው ጨፍሩ ደንሱ እንደው ቤቱን አናጉት ብሏል እንዴ እንደው ሐዋርያው ጳውሎስ እንደዛ አስተምሯል ወይ ነው እንደው ብርቅርቅ ያለ መብራት እንደው ሰጣዩ ናይት ክለብ የሚመስል ነው እያንዳ አይ ልብህ ሲከፈት ኦኬ ወደ ቃሉ ነው ዞር እምትል ቀን እንደው ቸርች እንትን መልእ አሁን ስክሪን አራት ሚሊዮን አምስት ሚሊዮን ስድስት ሚሊዮን ምን አለበት ድሆች ብታበላበት እሱ ምንም እግዚአብሔር እኔ ሰው በሰራው እጅ ሰው የሰው እጅ በሰራው ቤት ውስጥ እግዚአብሔር አይኖርም። እግዚአብሔር በሰው ልብ ውስጥ ነው የሚኖረው። መንፈስ ወደ ተሰበረ በቃሌም ወደ ሚቀጠቀጥ ወደዚያ ሰው እመለከታለሁ ነው የሚለው። እና እስኪ ለማንኛውም እንዲሁ እየሳኩ እያሾፍን የምንቀጥል ከሆነ ጌታ ደግሞ ሊመጣ በደጅ ነው። ጌታችሁ በምን ሰዓት እንደሚመጣ አታውቁም ነው። ኧረ እባካችሁ አትርሱ፣ ይሄን ቃል አትርሱ፣ ተው። እኔ አንድ ሰው እንደዚህ ብሎ ጠየቀኝ፣ በጸጋነንም ጉድ ነው ማልቀው ጠየቀኝና ምን ማለት ነው ይሄ ደግሞ አልኩት። በብሉይ ኪዳን ነው የምትኖሪ ወይስ በአዲስ ኪዳን? በብሉይ ኪዳን የሚኖሩ ቅድስና አዲስ ኪዳን የሚኖሩ ደግሞ በጸጋ ነው የሚኖሩ አለኝ። እስኪ በደንብ አብራራልኝ ስለው አዲስ ኪዳን እኮ ኃጢአት ሁሉ በክርስቶስ ኢየሱስ ተቀጥቷል፣ ያለፈውም ያለውም የሚመጣውም ኃጢአት ተቀጥቷል በክርስቶስ ኢየሱስ። አሁን እግዚአብሔር የሚቀጣው አለማመንን ብቻ ነው። ይህንን እንደው ብዙ ትውልድ ውስጥ ያለ እውቀት እንደሆነ ስለማውቅ ቢያብራሩልን። ይህን ያለኝ ሰው እውቀት አጥቶ አይደለም ራሱ የተዘፈቀበት ነው። ያ የሚወቅሰውን ህሊናውንና የሚፈርድበትን የእግዚአብሔር ቃል ለመሸፈን ጥርት እያደረገ አዋጣ ልሽ አይደለም ክርስቲያን፣ አህዛቦች እንኳ ያውቃሉ። የብሉይ ኪዳን የአዲስ ኪዳን እያለ ሊቀልድ አይችልም። እግዚአብሔር እግዚአብሔር ከብሉይ ኪዳን በፊትም አለ፣ ለዘላለም ይኖራል። እግዚአብሔር አይለወጥም። በብሉ ኪዳን ያለው ህግ በመስዋት በመባ በቁርባን እየተከደነ በክርስቶስ ተጠበቀለት። አሁን አካሉ ክርስቶስ ከፈለው። ልክ ነው። ከኛ የሚጠበቀው እርግማን እርግማን ሆኖ በመስቀል ላይ ተከፈለ ተፈጸመ። እና ምን ማለት ነው ነው እንግዲህ ያየሽ አሁን ክርስቶስን ስቀበል ከህግ ፈቶኝ በጸጋ ህይወት ወንጌል ውስጥ አኖሬ ማለት ነው። ይሄ ጸጋ እኮ እንደ እንደ አሞራ ክንፍ በያት። አሁን አንድ ወፍ ጣራ ላይ ቆመሽ መሬት አትወረውሪያትም፣ ክንፍ ስላላት ግራቪቲውን ድልነስታ ትበራለች። እና እኮ ጸጋ ማለት እንደ ክንፍ ነው። ኃጢአትና ዓለማዊ ምኞትን ክደሽ የተባረከውን ክርስቶስን በጽድቅ እንድትጠበቂ ጸጋ ተገጠመልሽ በራሴ አልችልም ኃጢአትን ድል የሚነሳ ጸጋ በክርስቶስ ተሰጠኝ። ይሉሽ ይህን ጸጋ ማባከን የለብኝም። ጸጋው ኃጢአትን ድል ለመንሳት እንጂ ኃጢአትን ለመስራት አይደለም። እና በአዲስ ኪዳን ክርስቶስ የሕግ ፍጻሜ ሆኖልኛል። ትክክል ነው። ሕግን በመፈጸም አልድንም፣ በፈጸመልኝ በማመን እድናለሁ። ነገር ግን የክርስቶስ የጽድቅ ፍሬ በእኔ እንዲገኝ ኃጢአትን ድል መንሳት የምችልበት አዲስ ህይወት ውስጥ ነው የገባሁት። እኮ ጥያቄ እኮ ግልጥ ነው። ኃጢያት ስሰራ ለምን ይቀጣኛል? አለመስራት ካልቻልኩ ኃጢአትን አለማድረግ የማልችል ከሆነ ለምን ይቀጣኛል? የሚቀጣኝ እኮ ኃጢአት ላይ ድል መንሳት የሚችል የጽድቅ ሕይወት ስለሰጠኝ። ሴጣን በጉልበት ኃጢአት ሊያሰራኝ አይችልም። ፈቅጄ ነው። ማንኛውም ኃጢአት ብሰራ ወይ እውቀት በማጣት ነው ወይ በስንፍና ነው ወይም አመጬ ነው ለምን ኃጢአትን ድል መንሳት የሚችል የክርስቶስ ጸጋ ተሰጥቶናል። ኃጢአት ስሰራ የዲስፕሊን ቅጣት ይቀጣኛል፣ እርግጥ ሲኦል አይጨምረኝም። የኃጢአት ዋጋ ሲኦል ነው፣ ታውቂያለሽ። ኢየሱስ ያን ከፍሏል። አባት ልጁን እንደሚቀጣ፣ ኃጢአትን እንዳልደግም፣ እግዚአብሔርን እንድፈራ ተመጣጣኝ የዲሲፕሊን ቅጣት አይቀርም። ኢቭን ንሳብት ገቢም አይቀርም። ለጥቅማችን ይቀጣናል። የሚቀበለውን ይገርፈዋል። የእግዚአብሔርን ተክሳስ አትናቁ የሚለው ብራር ላይ ለዚህ እና ክርስቶስ ዋጋ ከፍሎልሃል ነፍስ ድናለች በስጋ የፈለከውን አርግ የሚለው ሰው ከባድ የፍርድ ጣጣ ይጠብቀዋል። በእውነት ነው። ንስሐ ገብቶ ያጠፋቸውን ሰዎች በይፋ ይቅርታ ካልጠየቀ በቀር የዘራው ዘር ዋጋ ማጨሉ አይቀርም። እና በስጋችን ኃጢአት እንድንሰራ አልተፈቀደልንም። ብንሰራ ንስሐ ገብተን ጸጋ መለመን እንጂ ምንም አይደል በሚል ቴዎሎጂ ያለባብሰው አይችልም። የት ቦታ ተጽፏል? እና በብሉይ ኪዳን አልቋል ኢየሱስ ከፍሎልሻል እንደፈለግኩን የሚል 66ቱ መጽሐፍ ውስጥ የለም። ሌላ መጽሐፍ ጽፎ ካላመጣ በቀር፣ እንግዲህ አባቶች ያስተማሩን ስናነብ ያመገኘ ነው ከክርስቶስ በሚገኝ ጸጋ በጽድቅ ክርስቶስን ወደ መምሰል እንደመስታወት እያበለጨለጭን ከክብር ወደ ክብር እንድንለወጥ ነው። ዛሬው በጌታ የመጣውን ዛሬ ሁሉ ቅድስና አጥብቂበት፣ ግን ቃል እየተማረ ጸሎት እየተማረ ራስን መግዛት እየተማረ በክርስቶስ የሚገኘውን ጸጋ ከላው ላይ ያብባል። ስጋ በመንፈስ መንፈስ በስጋ ላይ ይቃወማሉ። ግን ስጋሽን በመጎሰም እንድትገዢው እንጂ አርነት እንድትሰጪው አልተጻፈም። ግደሉት፣ ጎስሙት፣ ግዙት የሚባለው ፖሊሲ ነው። በራሳችን አንችልም። ይህን የሚያስችል ጸጋ ግን ተሰጥቶ ነው። የጌታ ስም የተባረከ የተመሰግነ ይሁን። እንደዚህ አይነት ድንቅ የሆኑ መልእክቶችን እንግዲህ እግዚአብሔር እየሰጠን ነው። ምንድን ነው መጽሐፍ ቅዱሳችን በዚህ በቲቶ ወደ ቲቶ መልክቶ ወይም ለቲቶ ወደ ላከለት መልእክቱ ምዕራፍ 2 ቁጥር 13 ከ12 እስከ 13 ላይ ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቅና የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ነው ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ለሚል እንጂ በተሰጠን ጸጋ ኦኬ ኃጢአት እንዲበዛ በጽድቅ እንዲበዛ ወይም ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጠይቃል ሐዋር ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር አንድ ላይ ጸጋ እንዲበዛልን ማለት በጸጋው ኔዳን ነው አዎ፣ ኤፌሶ መልእክት ምዕራፍ 2 ቁጥር 8 ላይ በጸጋው ነው ይህም ከራሳቸው አይደለም ነው የሚለው። በጸጋው የዳንበትን የጸጋውን የተሰጠንን ያንን ክብር ጸጋውን ማስጠበቅ እንዳለብንም በሮሜ መልእክቱ ጽፎልና ሐዋርያው ቅዱስ ጳውሎስ ይሄ ጸጋ እንደውም የሚያስክደን ነው ምንን፣ ዓለማዊ ምኞትን የሚያስክደን እንጂ እንደው እንደ እንድን በረታ ለሃጢያት ምኞት ግብዝ እንድንሆን ኦኬ፣ እንድናስመስል አይደለም የሚያደርገን፣ ሃጢያትን እንድንክድ ነው የሚያደርገን፣ ዓለማዊ ምኞትን እንድንክድ ነው የሚያደርገን ይሄ ጸጋ። በጣም ነው የሚያሳዝነው ይሄንን ቃል እየተጠቀሙ ሃጢያት ብትሰሩ ምንም ችግር የለም አንዴ መንፈሳችሁ ጸድቋል ብሎ የሚያስ ተምሮ አስተማሪዎች እንዳሉ አሉ። በደም ቢዩ በጣም ብዙ ሰዎች አሉ፣ እንደዚህ አይነትን ትምህርት የሚያጋብዙ ማለት ነው። እና ባፓ አፓፓ እያሉ የሚከተሏቸው ማለት ነው። እና ሐዋርያው ዘላለም ምናምን ሰምቻለሁ፣ እንደዚህ ነገር በጣም ብዙ መምህራን፣ ሐዋርያው ምናምን ብለው ራሳቸውን የሚጠሩ ማለት ነው። ክርስቶስ ኢየሱስ ያልጠራቸው የራሳቸው ሐዋርያ የራሳቸው ነቢያት የሆኑ ለዚህ ነው እኔ በዚህ ዘመን ያሉ ነቢያቶች ክርስቶስ የጠራቸው ነቢያት ስላልሆኑ ነቢያት አይደሉም ብዬ የተናገርኩት ሐዋርያት አይደሉም ብዬ የተናገርኩት። በሙሉ ልቤ ነው የምነግራቸው፣ ግን አሁን ላይ ያለ ሐዋርያ ሐዋርያ አይደለም ማንም ክርስቶስ የጠራው አይደለም ሁሉም ራሱን የጠራ ነው። በክርስቶስ ኢየሱስ የሆነ ሐዋርያ ነው ጳውሎስ ማንኛቸውም፣ ጴጥሮስም ቢሆን በክርስቶስ ኢየሱስ ለአሕዛብ የተመረጠ ማን ነው ለአይሁዶች የተመረጠ ሐዋርያ ነው ጴጥሮስ። ጳውሎስ ለአሕዛብ የተመረጠ ኃጢአተኝነትና ለመምኞት እንድንክር ነው የሚያደርገን የጸጋ ለማንኛውም እንጂ እንድንጨማለቅና እንደፈለገን እንድንቦካ አያደርግን በኃጢአት። ሰው ብንችል ብናስተውል መልካም ነው ይህ መጽሐፍ ወይም መጽሐፍ ቅዱስ የእግዚአብሔር ቃል የተቀባ ሶፍት የተቀባ በኮቴሽን የተቀባ እራፊ ጨርቅ የተቀባ የሆነ ሰውዬ ሳይጨመርበት ብቻውን የሚያድር ብቻውን የሚፈውስ ነው፣ ብቻውን የሚያጽናና ነው፣ ብቻውን የሰውን ዘላለም የሚያቀር ይህ ተራ መጽሐፍ አይደለም። የእግዚአብሔር ቃል ይህ የእግዚአብሔር ቃል በራሱ ይሰራ፣ ስልጣን ያለው ቃል የነገስታት ንግግር አይደለም፣ የታላላቅ ሰዎች ታሪክ አይደለም። ይህ የሚሰራ የእግዚአብሔር ቃል ነው። ወደ ቃሉ እንመለስ። እናንተዬ እንዴት ነው ያብድ ነው? የእግዚአብሔርን ቃል ጥለን፣ የእግዚአብሔርን ቃል ተቃውመን፣ የእግዚአብሔርን ቃል በሚጻረር አይነት ነው እንዴት ነው ሰው አምላኪና ሰው ተከታይ ጭራሽ አንድ ሐሰተኛ ነቢይ ለመቃወምና አንድ ሐሰተኛ ነቢይን ለማውገዝ የእንትን ብሔር ነው የተነካው ብለን እስከ መድረስ የተዳፈረ ነው። ምን ሰዓት ምን ቀን ይህን ቃል ጥለነው ወገኖች፣ ይህ የእግዚአብሔር ቃል ብቻውን ሙሉ ነው። የሆነ ሰው አያስፈልገውም። የሆነ ራፊ ጨርቅ ወይም በብልቃጥ የሚሸጥ ዘይት አያስፈልገውም። ብቻውን ይሰ ብቻው። እንግዲህ ያው መስማት ከቻለን ማስተዋል ከቻለን፣ እንግዲህ ብዙ ቪዲዮዎችን እያመጣሁ ለማስተማር ሞክሬያለሁ። ብዙዎቻችሁ እንግዲህ ነቀፋ ነው የሚታከታችሁ ማለት እየነቀፋችሁ ጭራሽ የአጋንንት ልጅ ነው፣ ሴጣን ልጅ ነው እያላችሁ ቀጥሉ። እኔ ምንም ችግር የለብኝም። ደስ ይለኛል፣ እኔ ብሰደብ ብነቀፍ ለጌታ ነው። ለማንኛውም ቀጥል እስኪ የታምራትን መልእክት እንጨርሳቸው። የፓስተር ታምራትን በሽ ታምራትን እንስማ። ቁሳዊ ብልጽግናን የመንፈሳዊነት መለኪያ አድርጎ ማስተማር፣ መደህየት የለብህም ማጣት የለብህም ክርስቲያን መበልጸግ ነው ያለበት ሀብታምን መሆን ያለብን መደየት አትችልም፣ ከሆነ እምነት ደካማ ነው ወይም ክርስቶስን አላመንክም አላገኘውም እየተባለ የሚሰጡ ትምህርቶች ዘመም ያሉ ናቸው። ግን ብዙ ሰው አያስተውላቸውም። ሁለተኛው ህመም የጸጋ ስጦታዎች አጠቃቀም ችግርና የጸጋ ስጦታዎችን ለግል መጠቀሚያ ማድረግ እየተስፋፋ ነው። ሀይ የሚለው ገደብህን እየጣስከ ነው፣ እዚጋ ቆም በል የሚል ደፋር መሪ አላየሁም፣ አልሰማሁም። እኔ በበኩሌ የመንፈስ ቅዱስ ጸጋ ስጦታዎች አጠቃቀምን አስመልክቶ ማሰብ ትችላላችሁ። በተለምዶ አስራ ሁለቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጥ የሚባለው የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንዴ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንዴ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ፣ ቀድመ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ። እንደዚህ አይነት አባቶች ስላሉት እግዚአብሔር በዘመናት መካከል ሰው አለው። እንደዚህ አይነት አባቶች፣ የሚቆጡ የሚያስተምሩ አባቶች ስላሉ እግዚአብሔርን አመሰግናለሁ። እኔ እዚህ ከተማ አንድ ቦታ እያገለገሉ ከኔ ጋር ሌላ አገልጋይ እንደዚህ መጥቷል። በጣም ጌታ የሚጠቀምበት እዛ ጋር ምናም ብሎ የሆነች እናት አመጥ። በእውነት ጠፈፍ ያሉ እናት ናቸው። አመጥ፣ ትጨነቀልሻል። አዎ ጦጣው ነው። አይ ምንድነው ጦጣ አለች። ጦጣው ነው የሚያስጨንቅሻል። ኧረ የምን ጦጣ ነው? እኔ ልጄ አስቸግሮኝ ነው አለች እና ያዛት። እዚህ ጋር እጃቸው፣ እውነት የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው። በቃ ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ ያዘ ወደዛ ገፋት፣ ወደዚህ ገፋ፣ ወደዛ ገፋ፣ ወደዚህ ገፋ። እኛ ቁጭ ብለናል። እኒህ እናት በጣም የሚያግዛቸው ሰው ጠፋ፣ አገልጋዮቹም ተው እንጂ የሚል ጠፋ። እኔ እሺ እንግዳ ሁኜ በሰው ቤት ተው ማለት እችላለሁ፣ ቁጭ ብዬ እየሰማው ከዛ፣ እየተገፋት ምን ያለች ምን እያለች ቆየችና ለካ ጌታ ዘዴ ሰጣት። ሁለት እግሯን ከፈተችና እንደ ቦክሰኛ እንዲህ ቆመች። ሁለት እግር ሰው ከከፈተ በቀላሉ ይወድቃል። ከዛ እና ትግሉ ቀጠለ። በኋላ እህናት ዞር ብለው እንዲህ ወደኋላ ሲያዩ ሶስት ወጣቶች ከኋላ ቆመዋል አዩና፣ በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ። ከዛ በኋላ አገልጋዩ ክብር ስጡ ኦኬ። ለማንኛውም እንደ ፓስተር ማቱሳላ እጅግ በጣም የሚደንቁ አባት ናቸውና ደስ ይላሉ። ፈገግ እያሰኙ ነው የሚያስተምሩት። እንደዚህ አስተማሪዎች ያስፈልጓቸዋል። እንድትጠነቀቁ የሚያደርጓቸው መምህራን ናቸው። ሐሰተኛ ትምህርት አለ ማለት ሁሉ ሐሰት ነው ማለት አይደል። እውነተኛ አለ፣ እውነተኛ ትንቢት አለ፣ እውነተኛ ነቢያት አሉ። መጀመሪያ ደረጃ እውነተኛ ነቢያት አሉ ማለት ይሄን የሚሰብኩ ማለት ነው። አዲስ ኪዳን ከትንቢቶች ሁሉ የመጨረሻ ሱፕሪም ትንቢት የሚያደርገው ይሄ ነው። ሁለተኛ ጴጥሮስ ምዕራፍ አንድ ነው፣ አንብቡ። ጽኑ የሆነ የትንቢት ቃል አለን ይሄንን ነው አሁን ብዙ ክርስቲያን የትንቢት ቃል አለኝ ምናምን የሚለው ሌላ ነገር ነው። ጴጥሮስ የትንቢት ቃል የተጻፈ አለን የሚለው ይሄ ነው። ሶ ይህንን የሚያስተምሩ እውነተኛ ነቢያት አሉ። ሌላስ አንደኛ ቆሮንቶስ ምዕራፍ አስራ አራት ቁጥር ሦስት ላይ ልታነቡት ትችላላችሁ። ደግሞ ለመምከር ለማነጽ፣ ለማበረታታት፣ ለማጽናት፣ ለማጽናናት የሚመጡ መልእክቶች ደግሞ አሉ በየጊዜው የግድ የወደፊትን አመልካች መሆን የለባቸውም። ወደፊትን አመለከቱም አላመለከቱም ለማነጽ ለማጽናናት፣ ለማበረታታት እግዚአብሔር በመንፈስ ቅዱስ በሰዎች አማካኝነት የሚናገራቸው የትንቢት መልእክቶች አሉ። ግልጽ ነው። አሁን እኔ ነቢይ የለም ወይም ሐዋርያ የለም አላልኩ። በመንፈስ የእግዚአብሔር ልጅ ኢየሱስ ክርስቶስ የማይገልጥ ትንቢት እኔ ምንም እኔ እሱ ነቢይ ነው ብዬ አላስም። እሱ ብይ ነው። ለማንኛውም እስኪ ወደ ኢየሱስ የመጣ ነው። በነበርንበት ህይወት ለመቀጠል ፈቃድ ለማግኘት አይደለም። ሲሪየስ ኢቫንጀሊካልስ ለእኛ ነው መልእክቴ። ጸጋ እንደፈለግን የመኖር ላይሰንስ አይደለም፣ ይሁዳ እንደሚነግረን ፐርሚሽን አይደለም። የታጠብነው በጸዳ ህይወት እንድንኖር፣ የተተከልነው ኢየሱስ ጋር መልካም ስራ እንድናፈራ መልካም ፍሬ። በኢየሱስ የሚኖር ፍሬ ማያፈራ አለ አንድ ቀን ያስወግደዋል የሚል ፍሬ ኤቭሪቲንግ ወንጌል ለምን እንደሆነ አላቅም። ስለ ፍሬ ሲሰበክ ሰምታችሁ እንደሆነ የመንፈስ ፍሬ ስንድን መንፈስ ይገባል፣ ያጠራናል። ገላትያ ምዕራፍ አምስት ያሁለት በመንፈስ ስንጠራ ምን ይሆናል? የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋሃት የመሳሰለው ፍሬ ፍሬ አፍርተን አልተቀበለንም። የተቀበልነው ግን ፍሬ እናፈራለን። ስራችን ተመዝኖ ህይወት አልተሰጠንም። የተሰጠን ህይወት ግን ስራ አምጪ ነው። ስራ አምጪ ነው። ስራ አምጪ ነው። እንዴ ሰው እንዴት እየፈለገ እየኖረ ኢየሱስን ፈቃድ ያደርገዋል? እንዲህ በነበርንበት ለመቀጠል እንደ ላይሰንስ እኮ አይደለም። ኢየሱስ ስታገኘው ይቀይራል ሕይወት። ምን እናድርግ? እንደዚህ እንደዚህ ኑር፣ እንደዚህ እንደዚህ ኑር፣ እንደዚህ መልካም ፍሬ። ፍሬን ተረካቢ አምላክ ነው። ይሄ እኔ ሲሪየስሊ አምናለሁ፣ በጣም ሲሪየስሊ አስተምር ያለው ፍሬን ተረካቢ መጨረሻ ላይ አልቲሜትሊ ፍሬን ተረካቢ። ምንድነው ፍሬ? መልካም ስራችን ለእያንዳንዱ እንደ ሥራው መጠን እከፍላለሁ ይለህ። እንዴ በሥራችን ነው የምንጸድቀው? አይደለም። በምንድን ነው? በእምነት ክርስቶስን በጸጋ በመቀበል ክርስቶስን በእምነት ተቀብዬ በጸጋ መጽደቄን በምን አውቃለሁ? በመንፈስና በውሃ በመንፈስና በእሳት ስለሚያጠራኝ፣ የጠራ ህይወት እኖራለሁ። ጣጻን ኤቪደንስ ይገረማል። እግዚአብሔር እራሱ የሚገረምበት ኑሮ ማለት ነው። አሳጥሬ መልእክቱን ለማስተላለፍ ሞክሬ ያለው ለምን ቪዲዮ በጣም ረዘም ሲል ይደብራቸዋል፣ እናንተ የሚሰለቻቸዋል ብዬ ስለማስብ ነው። እና ምር ዘበነ ወይም ደግሞ ዘበነ ለማ የሚባለው ሰው እንደዚህ እንግዲህ ብለዋለች አንዲት ፕሮቴስታንት እህት ቃል ስትሰብክ የምሰማው ነገር፣ ግን ዝም ብለህ ወንጌልን ስበክ። እውቀቱ ስለሌለ ሁልጊዜ ጥላቻ ነው የምትሰብከው። እውቀቱ እንደሌለኝ በምን አወቁ? ለምን ታድያ እውቀቱ ከሌለ ይገነቢ ኢን ዘ ፍሮንት ኦፍ ጋድ ይገነ ቢ አስክ ዲ ትጠየቅበታለህ። በእንግሊዘኛ ከገባውት በእንግሊዘኛ ልጠይቀው። ነገር ግን ይሄ ፍርድ ላንተ ነው ወንጀል፣ ለዚህ ላስተማርከው ለዚህ ህዝብ ተጠያቂ ነህ ወንዴ። በክርስቶስ ፊት መልስ ትሰጥበታለች። ወይዘሮ ዘነበች አንድ ጥያቄ ልጠይቀው ምንም አይነት ጥያቄ እንግዲህ ያላትም፣ ምልክት አስተላልፋለች። ከሰማ ይሰማል፣ ካልሰማ የራሱ ነው። ፍርደኛ ነው እሱ። ይህ ሰው በጣም ትውልድን ወደ ተለያየ አይነት የአጋንንታዊ ትምህርት እያስገባ ያለ ሰው ነው ክርስቶስን እንዳያውቁት ሁሉ ሰው የሚታመነው በፍጥረታዊ ነገር እንዲያዝ እንዲሰክር የሚያደርጉ አስተማሪዎች መካከል አንዱ ይሄ ነው። እግዚአብሔር ግን ቀን ደርሷል፣ አሁን የለቀቀው እሳት እየነደደ ነው። የሚቀጥለው ትውልድ ገና በእሳት ይሞላል፣ አምናለሁ ይህን። ስለዚህ በጥንቃቄ እንጠበቅ እባካችሁ ወገኖች። አሁን የምንቀልድበት ሰዓት አይደለም፣ ሲሪየስ የምንሆንበት ሰዓት ነው። አሁን ጌታ በቅርብ ነው። ጌታ ቅርብ ነው። መጽሐፍ ቅዱስ በነገር ሁሉ በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ ባንዳች አትጨነቁ፣ ጌታ ግን ቅርብ ነው ይሄን፣ ጌታችን ሊመጣ በደጅ ነውና፣ ቪዲዮውን እንግዲህ በደንብ አድርጋችሁ ለብዙዎች አድርሱልኝ እንዳልኳችሁ በጌታ ፍቅር ጠይቃቸዋለሁ። ጌታችን ኢየሱስ ይመጣል። ማራናታ